ሰላም ሁሉ፣ ደህና ሁሉ፣ መልካም እግዚአብሔር አምላክ የተመሰገነ። በጣም ሰላም ነኝ። ነጭ ሳህን አምጪልኝ። ገባ ገባ። ላይክ ሰብስክራይብ፣ ሼር እያደረጋችሁ ግቡ። ቲጂ አራቢያን ቲጂ ኬተሪንግ ነኝ። ቲጂ አገልግል 0967 እኔ ጋር መታችሁ ደውሉልኝ። የተለያየ ነገሮችን ትእዛዞችን እቀበላለሁ። እንደገና ምን እንደዚህ የሚያማምር ቆንጆ ቆንጆ ስራ በራሴ እጅ ነው የምሰራው። ቆኒ ማድረግ ከፈለኩ ማለት ነው። 0967 2794 ግቡ እና እንደት ነው የምናደርገው? ዛሬ በትልቅ ድስት ነራ። ገባ ገባ እያላችሁ ግቡ። 0967279433 ቲጂ ኬትሪንግ ቲጂ አረቢያን ፉድ። እንኳን ያው እንትኑ አለኝ ግን ቢሆንም ቲጂ ኬትሪንግ ቲጂ አገልግል 0967279433 እየደወላችሁ የፈለጋችሁትን ነገር ማዘዝ ትችላላችሁ። ባይ ዘ ወይ በጣም ምርጥ ምርጥ ነገሮችን ነው የማዘጋጀው። አድርግና ኦ ማይ ጋድነስ እንደዚህ ሊሆን አሪፍ ነበረ ግን ስለዚህ እንትን አለ፣ ወርቅ ብልጭ ልጭ ወረቀት እንደዚህ እንትን አለ፣ ብልጭ ወረቀት አለ፣ ረጅም እንደዚህ መሸፈ እንትን ማለት አሳ ከካለ ሁል ጊዜ ምን አለ እንትኖች አሉ፣ እንደዚህ የሚጨጫጨሱ ነገሮች ሊኖር ይገባል። ወይ ራ ምናምን ነገር ለምን አሳ ካለ ዝም ባንድ ላይ ይኖራል ማለት ነው። ሶ ሳና መጠጥ ሌላም ሳህን አምጪልኝ። ለእኔ አ ለት ያት ቲጂ ከሄድንግ ቲጂ አረቢያን ዛሬ የሚገርማችሁ ነገር ማለት ነው። ሌላም ሳህን አምጪልኝ። አታንኳኩ እኔ እሰራዋለሁ ወርቄ። ይሄ አሹ ነው። የአረቦችን ምግብ አዘጋጃለሁኝ። ስለዚህ ማዘዝ ለምትፈልጉ ለወዳጅ ለዘመዶቻችሁ እንደዚህ ያማረ ውብ ስራ አዘጋጃለሁ። ዛሬ ባይ ዘ ዌይ አሳ ነው ያዘጋጀሁትኝ እና እኔም ለቤቴ ባጠቃላይ በጣም ነው የምወደው እንደዚህ አይነት የአረብ ምግብ አንዳንዴ ውል ይልብኛል። በራስህ ማለት ነው ውል ሲልብኝ እናቱ ነኝና የምኖረው በምድር ላይ አንዴ ነው ለየትኛው የትኛው ልጅ የትኛው ልጅ የትኛው ድቃላ አይደልና ላንዲ ታስይል አለ። ግን ኤን ዌይ ማለት ነው ያላማ አለኝ ሰው ነኝ። ግን ይሄንን እንደዚያ አዘጋጃለሁ። ማዘዝ ለምትፈልጉ ሁላችሁ ምርጥ ምጥ ዝርታ እንዴት ደስ እንደሚሉ ያውቃሉ። ባለሙያ እንደሆንኩኝ ስለዚህ እንድታቁ ሰዎች ማለት ነው የሰዎች ሁሉ ሆና ነው ቲጂ እናታችን ምን ያ ይሄ ከላይ ማድረግ ስለምፈልግ ነው። ሙጠበቅ ነው የሰራሁትኝ ሙጠበቅ ነው የሰራሁትኝ። ዛሬ ይሄንን ሙጠበቅ ሲሰራው ማለት ነው እንትን ልክ ላይክ እንደ አረብ ሀገሩ የሰራሁትኝ፣ ከዛ የተለየ ምንም ነገር የለውም። እንትኑ ኢቭን ማለት ነው ኢቭን፣ ሌላው ቢቀር ሩዙ ልክ የአረብ ሀገር የአረቡን ሀገር ሩዝ ውዱ ራይዝ ነው የሰራሁትኝ እና በጣም ደስ ይለኛል። እዚህ ሀገር በጣም ይጎደዳል። ንጹ መስበቲን ትልቁ ነስበቲን ማግኘት ማለት ነው የአረቦችን ማግኘት በጣም ያስቸግራል። ቢሆንም ግን እንደዚህ ያደረኩትኝ እኔ እቺን ከለር ፈልጊያት ነው። አረቦቹ ላይ ግን ሙጠበቅ ሲሰራች ከለር አትጨምርም። እንዳትጨምሩ ደግሞ ቪዲዮዎች የማየት ትችላላችሁ፣ ወደኋላ ተመልሳችሁ። ሶ እኔ እቺን የሰራሁት ለራሴ ደስ ስለሚለኝ ከለሩ ጨመርኩበት። የዘፈራን ሰበቅ ዘፈራን ማለት ነው እና ይሄን ይመስላል። 0967 ቲጂ አገልግል። ውይ ጠፋብኝ፣ ስራ ሲበዛ ማለት ነው። አይገርማችሁም ስራ ሰው እኮ ሲለመም ደግሞ ነው የሚያደርገው ይላል፣ ምን ያደርገዋል እንደዚህ ያለ የሚያምር ስራ ማለት ነው። እንትኑ ታምጪልኛለሽ ቲጂ ባልትና ቲጂ ዶሮ ወጥን ማዘዝ ለምትፈልጉ ሁሉ አለውን። እንደዚህ ቆንጆ አሳ ደግሞ ለቤተሰቦችን ፍሪ እና ደግሞ ቲጂቲ አብይልኝ። እንደዚህ የሚጣፍጥ እጅሽ መቼስ የታወቀ ነው። በዚህ በአሳው አሰራሩ የታወቀ ነው። እንከና ያወጣልኝም እና ስለዚህ ያንን ነገር አንጭ ወቄ ጎሽ፣ የእኔ እናት፣ እንደዚህ የሚታዘዝ ደግሞ ልጅ ሲኖራችሁ ንት መሳሪ ላይፋችሁ ቀለል ይለላችኋል። በጣም የምታደርጉት ዛሬ ይህን ሩጅ መብላት ነው። ምኞቴም ፍላጎቴም እና ተሳክቶልኛል። በትልቅ ስሰራው አይፈርማችሁም፣ ግን ትዕዛዝ አለኝ እና ትዕዛዝ መጠበቅ ጀመሪያ ብዬ በዛሁን ልነግራችሁ የመጣሁት አይንክ ይሄ አሹ ነው። አሹይን እንደዚህ እንደዚህ ባደርገው ስሙ እንደኛ እቺ አሹይናት ይሄው ሎሚው ምናምን ቤት ውስጥ ነው ማደርገው ባይዘው ሎሚ እንዳትገዙ ኢትዮጵያም ስትመጡ ቤት ውስጥ ድርቅ ማድረግ ትችላላችሁ። ይሄንን እናውጣውና አሳውጥ እናደርገው ክዳን አክደኝ ጋር ደስ አስ እኔና ወርቄ ምን በላይ ትልቁን አሳ ነው ዛሬ። ትልቁን አሳ የኔ ነው፣ የወርቄ ነው። የማን አባቱ እንደዚህ አሁን አመጣሁላችሁ ገባ ገባ በሉ። 9672743 እንደዚህ የሚያምር ቆንጆ ስራ እሰራለሁ። እየሰራን እኔና ወርቄ እንበላለን። ደግሞ ዛሬ ሰንበት ስለሆነ ማለት ነው ግማሹን እኔና ወርቄ ትእዛዝ ያለኝን ትእዛዝ አድርሼ እየታለንት ወርቄ በኢየሱስ ስሜ ግማሽ ነገር እኮ ነው የሚጠፋው ማለት ነው ይሄ አያምርም። በመድኃኒዓለም ገባ ገባ በ967 ዘ943 ኬቴሪ አገልግል ይህን መሰለ ቆንጆ ሙጠበቅ ሙጠበቅ ማለት በኦብን የሚሰራ አጉስቶ ነው። ውጭ ሀገር ያላችሁ ምናልባት የአረብ አገር ኑሮ ስም አጠራር ስለማያቅሰው ማለት ነው። ይህንን እዚህ ላይ እናደርጋለን፣ እናጋድመዋለን ንን አን ያችን ትንሿን

እንተኝ አባታ ለምንና ወጥቶ ይሄ የተጠበሰ ዓሳ ነው ባይዘው እ ይሄንን እንደዚህ እናደርገውና ይሄ አባቱን ይስማ። ምን ምን አባቱ ሞት አይቀር መኖር አይቀር እኛም መኖር አይ እንሞታ ለሚለው ቢኖር አልምንና እቺ እዛ ኦቭን ውስጥ አርቂ ወርቂ፣ ይሄ ኦቭን ውስጥ ይበቃል። ይሄ ከበቂ በላይ ይበቃል። ወርቄ ነገር ባይ ዘ ዌይ እንትን አሳ ላይ ትንሽ እንደዚህ የተጠበሰ እንትን ቅቤ ነገር ብታደርጉት ንፈሰስን ብታደርጉት ቆንጆ ነው፣ ቆንጆ ነው። ያው ቅቤ የሚያፈቅር ሰው እንዴት ነው ላይፍ? እንደዚህ ነው። ይህንን ምሳ እንትኑ ላስቀምጡ፣ ወርቄ እሳቱ ላይ ያምጡ። በስማ በስማም በሉ። እን ዋው! አደ እንዴት እንደሚያምር እግዚአብሔር እንት ሰርቼበታለሁ። ያሳዝንል ባይዘው ኢትዮጵያ ውስጥ አሳ በጣም ነው ያለ። አሁን ይሄ የኢትዮጵያ ውስጥ አሳ ያለ አሳ ነው እና እና በጣም ርካሽ ነው አሳ። ብዙ አሳ ተጠቀሙ። በጣም ርካሽ ነገር ኢትዮጵያ ላይ ምንድን ነው አሳ ነው። ግን ሰው አይ ቲንክ ስራውንም አይችልበትም በብዛት እንደዚህ አሳምሮ ምናምን ነገር ስለማያውቁበት እንትን፣ አይደለም ብዙ ተጠቃሚ ስለሌለ ይሆን አላቅም። ግን ኪሎ በሚገርም ሁኔታ አሳ ሁለት መቶ ሀምሳ ብር ነው እኛ ሀገር ኢትዮጵያ ውስጥ ሶ አሳ ብሉ። ስጋ ብቻ መብላት ሳይሆን አሳ መብላት አይቅ ተወልጄ አሳ አልወድም። እረ ተይ በጌታ። እዚህ አሳ አሁን እንደዚህ ሰርታችሁ ምናምን ስታጠራርቡ ሰው በጣም ነው የሚፈልገው፣ ይበላል። ወርቄ እንትን ስጪኝ ማንኪያ፣ የዚህን አይነት ማንኪያ ስጪ። በጣም ነው የሚወደው። ውይ እኔ ዛሬ ዘር ማንዘሬን ጠርቼ ዘር ዘሮቼ ይቀበላል እንጂ ጎረቤት ጠርቼ ትንሽ እኔ ቤታዘዝኩሲኝ ትንሽ ትእዛዝ ነው፣ ግን በእዛው ትእዛዝ ታዝዣለሁ። ለምን እኔ ደግሞ ሞልቱ አድርጌ ትንሽ ነገር አልወደም። እጄ ትንሽ ነገር አይፈልግም። በኢየሱስም እግዚአብሔር ሀብታም እንዲያደርገኝ ነው የምመኘው፣ ጸሎቴም ማለት ነው። ትንሽ ነገር አልወደም። ሰውም ሲሰጠኝ አልወደም። ሰው ቤት ሂጅ አልወደም። አይሆነኝም። ይህ አርስጦ ነው ሙጠበቅ አረብ ሀገር ያላችሁ ጓደኞቼ ማለት ነው። እዚህ ጋ ደግሞ እንትን አለኝ። እዚህ ጋ ደግሞ ስሙ ደቁስ ኩዌቲ ደቁስ፣ የኩዌቲን ደቁስ ነው የሰራሁት። ምን ላርግላችሁ ነው፣ ሰውየው እንደሆነ የለ ባልየው ጠፍቶ እኮ ነው ሴትዮዋ ብቻዋን የምትበላው። ባልው ጠፋ ጠፋ እያለ የሚመጣ ባንሆነ ነበር። ምን እናደርገው። 09677943 ወይራ በጣም አስፈላጊ ነው። እግዚአብሔርን እንደ ኢትዮጵያ እኮ የመሰለች ምርጥ ሀገር፣ ውብ ሀገር የለም በእውነት ለመኖር ማለት ነው። ሰው አሁን ስጋ ስንት ነው? ስጋ በቀደም ዕለት የሆነ ቤት ሄጄ ስንት እንትን አራት ሺህ ብር በኪሎ ማለት ነው፣ የጥሬ ስጋ ማለት ነው። አራት ሺህ ብር ዝም ብሎ ቦታ ከሆነ ሁለት ሺህ ብር ነው። ጥሬ ለመብላት የምትፈልጉ ለክትፎ ምናምን ማለት ነው። እና ግን አሳ ጤነኛ ነገር ነው። አሳ መብላት መልካም ነው። አሳ ብሎ ባልየው ሲጠፋ ጊዜ እኔ ደግሞ እንደዚህ ይህን የሚያክለውን ሞታለው እ ቫይዘር ወይ። አሁን እናንተ አረብ አገረለቶቾች እንደዚህ አይናፍቃችሁም አይደለ? እንዴት እንደሚናፍቅ ከዛ ስትመጡ ቅመማ ቅመሙን እንዳለ ቤቴ ውስጥ ነው የሰራሁት። ሁሉ ነገር አለ ኢትዮጵያ። ኢትዮጵያ የሌለ ነገር ምንም ነገር የለም፣ እንደ ድሮው እንዳይመስላችሁ ይህ እንትኑ ደግሞ በተለይ ከአረብ ሀገር ስትመጡ ስማክና እንደው የምትወዱኝ ሰዎች ስማክ፣ ዛተር ለብነ፣ እሱን ነገር በጣም ነው የምወደው። እሱ ነገር አምጡልኝ። እግዚአብሔር እንደ የምትወዱኝ ሰዎች ስትመጡ በጣም ነው የሚናፍቀው። ማት ሀሳን ይሰራው አረብ አረብ ሸጠቀኝ አባረ ተ የልብላ ማነካካት ይባላል። ወዲያ ግድም ወዲህ ግድም እያደረግን እኔና ወርቄ እናንገላጅ እጀዋለን እስከ ነገ ድረስ ይሄንን አሳብ እስከ ነገ ግድም የተባረከች ሀገራችን ኢትዮጵያ ተሰራችሁ፣ ከፍተፍ ካላችሁ ሲስተም ውስጥ ተገባችሁ። በጣም ትኖራላችሁ። ባይ ዘ ዌይ እኔ እንደዚህ ማሳያችሁ ምናምን ነገር መኖር ይቻላል ነው ምላችሁ። የምታውቁኝ ሰዎች ታቁኝ አላችሁ፣ ስደት ላይ ምን ያህል ከባድ ህይወትን እንዳሳለፍኩኝ የምታውቁ ሁሉ አላችሁ። ስለዚህ ይኸው ቲጂዬም እየኖረች ነው እና መኖር ትችላላችሁ። ሀገራችሁ ገብታችሁ መስራት ተቻላችሁ። ጥሩ ሀሳብ አላማችሁ ቢዝነስ ላይ ከሆነ መለወጥ ትችላላችሁ። እኔ እንዲዘነልኩ እናንተ ነው ማትኖሩ እንዴት ነው የማትኖት? በጣም ነው የሚኖረው። ከወርቄ ጋር ነው የምበላው። ይኸው ያው ወርቄ ትቀመጥ ተረጋግታ ብዬ ነው። ትወዳለች እሩዝ ሩዝ ለነብሷ ነው የምትወደው። የኛ አገር ሰው ሩዝ ይወዳል። ምርጥ ነው እስከሆነ ይወድ። ግን የሩዞች አይነቶች አሉ። አንድ ድቡልቡል አለ። አንዱ ምናለ ይ አንደኛ መስፈፊን ነው ዋጋ ሶስት መቶ የሚሸጠው ማለት ነው። አንደኛ መስፈፊን እንትን ላይ ታገኙታላችሁ። አጠና ተራ ሄዳችሁ አይነት ያቀርቡላችኋል። ከዛ አይነት ውስጥ ማግኘት ውስጥ ትችላላችሁ። አጠና ተራ ታችኛ ያለ ሱቅ ማለት ነው። እዚህ የሚያላችሁ ሰዎች ኬት አገኘሹ ይህንን ሩዝ ካላችሁ በጣም ረጃጅም ነው እያችሁት ልክ የአረብ ሀገር ሩዝ ነው ያለው። ስለዚህ ታመን ማለት ነው። አይ ሩዝ ገዛው ጊዜ ያለኛው መስበክ እና የምገዛው ከገዛው ማለት ነው። ካልገዛው እንጀራዬን ነው የምገዛው። የት አባቱን ስናን ካልደፈረስ አይጠራም እና እኛ ባልየው ሄደ ተብሎ መጨነቅ አለብን እንዴ? አይ ብል እንዲህ ነው ኮንፊደንስ ማለት ነው። ስራ ካላችሁ የራሳችሁ የሆነ ነገር ተፍተፍ የምትሉበት ቢዝነስ ካላችሁ መጣም ሄደ መጣስቀረ የሚባል ነገር አለ አደለም? ስለዚህ መጣስቀረ ትንብላችሁ እንደዚህ በጣም ላችሁ ትውሉት አላችሁ ትኖሩት አላችሁ። ባሌ ሄደ ባሌ ተሰበረ ባሌ ተቆረጠ ባሌ ምናምን የለም የእሱ ሙርከኛ የእጁ ሙርከኛ ካልሆናችሁ በስተቀር የሱ ሙርከኛ ከሆናችሁ ግን አለጠላችሁ፣ ሞታችሁ። ብዙ ጊዜ እኮ ሴቶች ለዛ ነው የሚሰቃዩት፣ የባል ሙርከኛ መሆን ማለት ነው። ከባል እጅ ገንዘብ የምትቀበል ሴት ከሆነች ሊወጣ ሲሆን ነው። ለምን ብር የምታገኘው ከሱ ስለሆነ። እኛ መድኃኔዓለም ይመስገን ሲመጡም እንቀበላቸዋለን፣ ሲሄዱም ደግሞ እንቀበላቸዋለን፣ እንሸኛቸዋለን። ይሄ ነው ነገሩ ማለት ነው። ሄደ እያልኩ አይደለም፣ ግን ሰሞኑን የለም የለም ይላል እንዴ። ምን በሰርግ ናፍቆት አለቅን እንጂ ማዘ ስለምትፈልጉም እንደዚህ ምርጥና ያማረ ዓሳ ቢሆን ዶሮ ቢሆን መቱስ ቢሆን ብራኔ ቢሆን የፈለጋችሁትን ቢሆን ምናዘዝ ነው የምትፈልጉ። 0967279433 ቲጂ ኬቴሪንግ፣ ቲጂ አረቢያን ፉድ፣ ቲጂ አገልግል፣ ቲጂ ዶሮ ወጥ፣ ቲጂ ባልትና ሰው ሁሉን ነገር ከኔ እጅ ማግኘት ስላላችሁ የሚያምር ነገር ሰርቻለሁ። እግዚአብሔር አምላክ የተመሰገነ ይሁን። እጄ ማ ነው ማንም ይሰማዋል። እጄን የሚሳም እጃለኝ የሚወደድ እጃለኝ እና ከኔ መጠቀም ጥርት ያለ ጽድት ያለ የምጠቀማቸው ነገሮች ሁሉ ኳሊቲ ልክ የአረብ ሀገር፣ ማለት ነው ባይዛው የአረብ ሀገር ምግብ በጣም ቆንጆ እና ጣፋጭ ምግብ ነው። ጉባ አሰራሩ ይጠይቃል፣ ባለሙያ ሴት ይጠይቃል። እንዴ ምግባቸው በጣም ምርጥ ነው። ቤተሰቦቼን አብይልኝ፣ እናቴን፣ እናቴ አብይልኝ፣ ወንድሞቼን፣ እህቶቼን፣ ቦይፍሬንድን ደግሞ እንደዚህ ቆንጆ አድርገሽ ልጅ የምጠበቅ መጅቡስ አድርገሽ ብራያኒ አድርገሽ ስሪልን። በዶሮ ከፈለሽ በአሳ ከፈለሽ ካላችሁኝ ትእዛዝ እየተቀበልኩን ያለሁትኝ 0967 94 33 እየደወላችሁ አናግሩኝ። በተደያየ ችግራችሁ ጊዜ ከጎናችሁ አብሬያችሁ ሆናለሁኝ። አዎ አብሬያችሁ፣ ቢዚ ካልሆንኩ በስተቀር መልእክት ካስቀመጥ ካችሁልኝ እመልስላችኋለሁ። ግን በብዛት ቢዚ ነኝ እና ላልመልስ ቶሎ እችላለሁ። ግን በተቻለኝ አቅም ግን እመልሳለሁኝ እና አውሩኝ። አለውኝ በጣም ነው የምወዳችሁ። እና ተባችሁ እንደ ጥያቄ እየመጣልኝ ነው እንጂ የሰው ቤት ሄደሽ ትሰሪያለሽ ወይ ምናምን ነገር ጥያቄ እየመጣልኝ ያለው ግን የሰው ቤት ሄዶ መስራት እኔ እንጃ አላቅም። ምቾት ፈልጋለሁኝ ስሰራ፣ ኪችኑ ጸደት ያለ ኪችን ፈልጋለሁኝ እንደገና ደግሞ በቃ የተሟላ ኪችን ኪችኑ ጽድት በቃ ያለ አይደለም፣ ኮንፈርትብል መሆን አለብኝ ብዬ ስለማስብ ለዛ ነው ቤቴ ውስጥ በብዛት ትእዛዝ የምቀበለውና ቤቱ ስራ የምሰራው። የአንዳንድ ሰው ቤት ውስጥ ኪችኑ አይመችም ልትሰሩ ማለት ነው። ኪችን ካብኔት ላይ ኖሮ ይችላል እንደዚህ ምናምን በቃ የድሮ ድሮ አይነት ኑሮ ማለት ነው። ያ ከሆነ እኔ አይመቸኝም። በቃ እና በቃ ምንድነው እሱ እንትን ኦቨኑ የተመቸ ሊሆን ይገባኛል። የምሰራባቸው እቃዎቼ ምቹ ሊሆን ይገባል። ስለዚህ ያ ምቹ ካልሆነ ምን ብዬ ነው የምሰራው እኔ? ይዞርብኛል ሁሉ አይደለም። ሌላ ወርቄ እቃ አንዳንድ ጊዜ እንደዚህ ዘበር አርቃ ስታስቀምጠው ይጠፋብኛል። እቃው እቃ ይጠፋብኛል። የቤት እቃ እንኳን ይጠፋብኛል። ምክንያቱም ቦታ ቦታ ቦታ መያዝ አለበት። ወደ ለማን ሰርተሽ ነው የሰራውቲኝ? ትእዛዝ ታዝዤ ነው። ትእዛዝ ታዘዝኩኝ ሰራውኝ። ግን ሰሞኑን ራሴ ቲጂዬ አሳምንታት አለች ሎንግ ታይም እያልኩ እያሰብኩ ነበረ። ከዛ በኋላ ለራሴን አሳውን በርከት አድርጌ ገዛዋ። ርካሽ ነው። ሁለት መቶ ሀምሳ ብር ነው አሳ። ኢትዮጵያ እግዚአብሔርን ትልቁ አሳ ማለት ነው። አሁን ይሄ ይህን የሚያክለው አሳ አስቡት። ይሄንን 250 ብር ገዝታችሁ አሳ መብላት በቃ በቆንጆ ሁኔታ። ለምን ብዙ ሰው ሙያው ስለሌለው ስለማያውቀው አሰራሩን መጥበስ ብቻ ነው የሚያውቀው። ወይም ደግሞ የሆነ አሳ ኮቶሌት ኮቶሌት የአሳ ኮቶሌት እና ደግሞ ምን ነበር እንኳን ጎላሽ፣ ብቻ ነው የሚያውቀው ከዛ ውጭ አያውቁትም። እንደ ተከሩዝ ጋር አለ እንደሚሰራ እንደዚህ አሳምሮ ልክ እንደ አረብ ሀገር ስለማያውቁበት ብዙ አይሰሩትም እንጂ እንደ አሳ ርካሽ የለም ኢትዮጵያ ውስጥ ማለት ነው። በእውነት በጣም ርካሽ ነው። ደስ ይላል። በቃ ይሄኛ አሁን ሁለት ሶስት ኪሎ ከግማሽ ማለት ነው። ይሄኛው ትልቅ አሳ ነው። አያችሁት። ይሄኛው ሶስት ኪሎ ከግማሽ ነው የሚሆነው። ሶስት ኪሎ ከግማሽ በመቶ በሁለት መቶ ሀምሳ ብር ስታባዙ ሰባት መቶ ምናምን ብር ማለት ነው። ስጋ አራት ሺህ ብር ገዝታችሁ ከምትበሉ የቁርጥ ስጋ አራት ሺህ ብር ምርጥ ጥሬ ስጋ ማለት ነው። ዝም ብሎ ቤት ከሆነ ሁለት ሺህ ብር ነው የምታገኙት ጥሬ ስጋ እሱን ከመብላት እንደዚህ ቆንጆ ነገር ቂቤ ወደ ራሳ ስትሰሩ ባይዘወይ ስለምትሰሩ ሰዎች ይመክራችኋሉ የኢትዮጵያን ቂቤ ጨምሮ ስታቁላሉ ወይም ደግሞ ውስጡ ስትጫም ይሄኛው ውስጡ እንትን ያለው አያችሁ አሹ አለው አሹ ማለት የጠቅላላ ነገር ማለት ነው ይላችሁ ይሄኛው ሽንኩርቱ አለው ክዝብራ አለ ክዝብራ ማለት እንትን የድንብላል ቅጠሉ ማለት ነው እሱ አለው ሽንኩርቱ አረቢክ ስፓይሲ ሁሉ ነገሮች ስላሉት በዛ መልኩ ውስጡ ከትቼበታለሁ እና እንደዛ ነው። ያ እኔ በህይወቴ ደስተኛ ነኝ። ጠላቴ ምቀኛዬ ዲያብሎስ ለዘላለም ይመታ ከኔ ላይ ማለት ነው። እግዚአብሔር ይመስገን። እግዚአብሔር አላሳፈረኝም። ኢትዮጵያ መጥቼ እግዚአብሔር እኔ ሰውን አይጥልም እምለው ለዛ ነው። ኢትዮጵያ መጥቼ እግዚአብሔር አላዋረደኝም። ኢትዮጵያ መጥቼ እግዚአብሔር አላሳፈረኝም። ኢትዮጵያ መጥቼ እግዚአብሔር አምላክ በፍጹም አረሳኝም እና ለዚህ እኔ በጣም ደስ ይለኛል። እኔ በእግዚአብሔር እኔ ፉል ኮንፊደንስ አለኝ በመድሃኒ ዓለም ማለት ነው። ለምን የማይጥል የማይተው የማይከዳ ዘመድ ይከዳል፣ ወዳጅ ይከዳል። እናትን ፊቷን ታዞራለች የአላት ቀን ማለት ነው ከዚህ እውነተኛ ማይ ቤስት ፍሬንድ እግዚአብሔር ነው። እዚህ እግዚአብሔር ሰውን አይጥልም ብዬ ሁሌ የምነግራችሁ ለዚህ ነው። በእግዚአብሔር ታመኑ፣ እርሱም የልባችሁን መሻት ይሰጣችኋል። እንደዚህ የአማረ ህይወት። እኔ ብዙ አማረ የሚለው ነገር የለኝም፣ ምክንያቱም ፎቅ ቤት የለኝም፣ ጊቢ ብቻ ነው ያለው። ጊቢ እንዲህ ነው፣ እንዲህ፣ እንዲህ አድርጎ በሰፊው ሰጥቶኛል። አቤት ፎቅ ቤት የለኝም፣ መኪና የለኝም፣ ግን የምኖርበት ለጊዜው ደግሞ ሰጥቶኛል። ስለዚህ እግዚአብሔር በኢትዮጵያ ምድርም ተቀምጣችሁ አያሳፍርም። ምድረ በዳ ላይ ተቀምጣችሁ ደግሞ በጭንቀት በሐዘን፣ በእንትን በብቸኝነት ህይወት አትኑሩ። አገራችሁንና አስባችሁ ስትመጡ ቲጂ ያለችኝ ብቻ ሳይሆን የምትሰሩትን እንጂ ቴንኪ ወንዴ አምጂ፣ ሳህኑና ምጂ ና ሩዙን ትበያለሽ ቲጂ ያለችን ሳይሆን ምንድነው? ስትመጡ ስራ ኢትዮጵያ ውስጥ መስራት አለብኝ የምሰራውን ስራ አስባችሁ በብዛት ቻናሎችን ይሄ የቢዝነስ አይዲያ ያላቸውን ቻናሎች እንዛዛ አካባቢ ትንበሉ። እንደገና ደግሞ እወቁ፣ ስለ ኢትዮጵያ ሲስተም እወቁ። ኢትዮጵያ ከመጣችሁ ሰርታችሁ ተለውጣችሁ ህይወታችሁም ትኖራላችሁ። ላይክሚ፣ እና ደግሞ ሌሎችም አሉ፣ እኔ ብቻ አይደለም። ሌሎችም ሌሎችም ኢትዮጵያኖች አበሾች አሉ እና ከሰሩ የሚለወጡ አሉ እና መታችሁ ለመመለስ ሳይሆን መጥቼ አፈር ከድሜ ግጬ ኢትዮጵያ አገሬ እኖራለሁ ብላችሁ የምታስቡ ሰዎች ይሳካላችኋል። እንደውም አይሳካው፣ በጣም ነው የሚሳካው። እግዚአብሔርን ይሳካል፣ ይሆንላችኋል። ያ የአረብ ሀገር ድካማችሁን በገንዘብ አትጣሉ። የአረብ ሀገር ድካማችሁ ፍሬያማ ይሆናል። ሰው አስራ ሰባት ሰዓት ይሰራል። እኔ እኮ አሁን ብዙ ተፍተፍ ተፍተፍፍል ድክም ነው የሚለኝ፣ በነገራችን ላይ ማለት ነው። ለምን ጉልበቴ እዛ አልቋል። የአረብ ሀገር ቤት ጉልበቴን ጨርሶታል። ስለዚህ ብዙ መስራት ምናምን ነገር ለም ስራ ብዝት ሲልብኝ ሰራተኛን ድርድር አደርጋል። ሰራተኛ መጣለው፣ ከዛ በሰራተኛ ያሰራለው። ጭንቅላት አለኝ፣ በጭንቅላቴ ማኔጅ ያደርጋለሁ። ማኔጅ እያደረግኩኝ ሰራተኛ አሰራለው ማለት ነው። ራም የተቸገረ ሰራተኛ አለ። ኢትዮጵያ ሞልቷ ሰራተኛ፣ የተቸገረ ሰው ከእናንተ የበላ ይጠጣል፣ ከእናንተ ደግሞ ገንዘብ ያገኛል። ሌላም ሰው ረዳችው ማለት ነው። እና የተረተ ህይወት ይኖራችኋል። ባይዘው እስቲ ቤት ግዢልኝ፣ ገዛሽ። እው እንግዲህ እየኖርኩን ያለውት እኪራ ቤት አላቀም። ባይዘው ኪራይ ቤት ኖሬበትም አላቅም። ኪራይ ምን እንደሆነም አላቅም። ስለ ኪራይ ራሱ አስቤም አላቅም። እና ያ የምንድነው በቃ እግዚአብሔር በመንገዱ ላይ ያኖራቸዋል። ለዓላማ ስትኖሩ፣ የቆረጠ ማንነት ስትኖሩ፣ በእግዚአብሔር ፊት ደግሞ መጸለይ እኔም ስለ ቤት ምናምን ነገር ድሮ ልጅ እያለ ብዙ ጊዜ እናገረዋለሁ እርጉዝ ሆነው በዛ ላይ ደግሞ ልጅ እንደዚህ እንደዚህ ተሸክመው፣ ከዛ እንደገና ደግሞ ልጃቸ ልብሳቸውን እንደዚህ ይዞ ሕፃናቶች ሁለት ሕፃን ይዘው፣ ከዛን እንደገና ደግሞ ባል ይዘው ቤት ሲቀይሩ እቃቸውን ተሸክሜ አስፋልት አሻግራቸውን አመጥቼ በቤት ስቅስቅ ብዬ አለቅሳለሁ። እግዚአብሔሮ የበቤት ኪራይ ውስጥ እንዳልኖር ቤት ስጠኝ። አረብ ሀገር ያ ሁሉ ዘመን ስኖር እግዚአብሔሮ ቤት ስጠኝ። አደራህን አምላኬ፣ ወይ በቤት ኪራይ እንዳልኖር እኔ ስቅስቅ ብዬ ጾም ጸሎት ሁሉ ወስዳለሁኝ፣ ጸልያለሁ፣ ጾም አለሁኝ እና እግዚአብሔር የራሴን ቤት እንዲሰጠኝ። በቃ እኔ ችግር አይቼ አላውቅም። ግን እነዛ ተከራዮች ምናምን ከዛ ደግሞ እቃጭ ነው ማለት ነው፣ ፍራሽ ምናምን ባሉ ኮተት ምናምን ማለት ነው። እሱን ጭኖ ወደ ሌላ ቦታ ሲሄዱ ሌሎቹ ደግሞ እዚህ ሌላኛው እዚኛው ደግሞ ቤት መተው ሲከራዩ እነዚህ ደግሞ ሲወጡ ሌላው ደግሞ ሲመጣ ያ ነገር በጣም ነበረ አይኑሪን የሚያሳመመኝ የነበረው እና ግን እግዚአብሔር የተመሰገነ ይሁን። ጸልዩ፣ ቤትን የሚሰራ እግዚአብሔር ነው። እግዚአብሔር ከተማን ካልጠበቀ ሰራተኛ በከንቱ ይደክማል። ስለዚህ ቤትን የሚሰራ እግዚአብሔር ነው፣ ቤት የሚሰጥ እግዚአብሔር ነው። ስለዚህ ጸልዩ፣ በዓላማ ጽኑ። እግዚአብሔር የራሳችሁን ነገር አመቻችተው ይሰጣችኋል። እናንተን ብቻ ሳትሆኑ ምን አውቃለሁ እግዚአብሔር በሆነ መንገድ ኑሪበት ብሎም ይሰጥሻል የሆነ መንገድ አለው እግዚአብሔር። እኛ ስላሰብን ብቻ ሳይሆን ማለት ነው። መዳሚ ስሪ ብላ የድሮን የሰራሁት ነው። ወደ ካንቺ ብዙ ሙያ ተምሬያለሁ። አመሰግናለሁ። ምን እየሰራች ነው? ይሄ ሙጠበቅ ነው የሰራሁትኝና አሳ የጠበስኩትኝ የጠቀስኩትኝ ዛሬ ማለት ነው ለምሳችንም ለራታችንም ለኔና ለወርቄ እንደገና ደግሞ አንድ ልጅ ሴት አለች እዚህ ጊቢ የተከራየች ማለት ነው። ተከራይና ይሸጣታል ይመስለኛል። ከቀድም ጀምሮ ትከያለች እንትራለች ይሸጣል እርግጠኛ ነኝ። ስለዚህ ከእሷ ጋር ጠራትና ቡናችንን ይያፈላል ትንትንትንትን ፈታያል አብረን እንውላለን ማለት ነው። መርጉጋ ወይኔ በጣም አሪፍ ምግብ የምወደው ምግብ ነው። ሲያፈር በስጋ ነው አይደል መርጉግ በስጋ ይጣፍጣል። በዶሮ እንኳን ብዙም አይደለም እኔ በስጋ ግን አሪፍ ነው በጣም